የወዱኝ የሰዎች ብቻ ነው ማየው ማለት ትጠላኛለህ ሰፋ ያለ ጉድጓድ መርጠ መግባት ትችላለህ ገብቶሀል አም ሲሪስ በቃ ከልቤ ነው በቃ ትጠላኛለህ ጉዳይ አይደል ገብቶሀል ዜሮ ነጥብ አምስት ሳንቲም ቦታ የለኝም ለሚወዱኝ ሰዎች ያለኝ ቦታና ክብር ከፍተኛ ለምን በቃ የሚወዱ ሰው ይወድሀል ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና አይት ወዳችሁ የተከበራችሁ ቤተሰቦች እንደናችሁልኝ ያላችሁልኝ እኔ ያለሁኝ አልሐምዱሊላህ፣ እናንተም ሰላም ተሆን ዘንዳ የዘወትር ምኞቴ ነው። እንግዲህ ቤተሰብ ትናንት ከትናንት ወዳ ባይዘው ዋላ ደራለ ነገር ነው ሩቅያና አካውንት እናዘጋለን እያላችሁ የምትደግሙ እህቶች፣ ቂጣም ከሆነ ይጠፋል እርጉዝም ከሆነ ይገፋል የሚል አባባላለና አገራችን ሲተረፍ እንደዛ ይላል እና ቂጣም ከሆነ ይጠፋል እርጉዝም ከሆነ ይገፋል። እና መጀመሪያ አባውት ላይ ገብታችሁ ይህን ዩቱብ ቻናል ክሪት ሌላው ሰብስክራይብ ፈንድሻ ፋሚሊዎች ይህን ሰብስክራይብ ያደረጋችሁ ከአንዳንድ ልጆች በስተቀር ያደረጋችሁ ልጆች፣ አንዳንድ ልጆችም እናንተ ከምን ነጻ የሆናችሁ ስለሆናችሁ ነው። እናንተ አያካትትም። እነዚህ የበታችነት ስሜት የሚሰማቸው ምቀኝነት፣ ህዝድና የተለያዩ የጥላቻ መርዛኝነት ምናምን በውስጣችሁ ያለባችሁ ሰዎች እናንተ አወልሲ ሰብስክራይባችሁን እያነሳችሁ ሲጀመር አድጋችሁኝ ማታውቁም። ደግሞ የታውቃችሁኝ የታውቃችሁኝ እናንተ ሲጀመር እንደዚህ አይነት ላይ እንደዚህ አይነት ቁም ነገር ላይ እንደዚህ አይነት ቁም ነገር ላይ እንደዚህ አይነት ደረጃ ላይ እንደዛ አይነት ሰዋዊነት ቦታ ላይ ተገይታችሁ፣ አረ በጭራሽ፣ በጭራሽ አይኔ አይቶ አያቅም አይቶ አያቅምና እምወዳችሁ፣ የማከብራችሁ የምትወዱኝ፣ የምወዳችሁ እናንተን አያጠቃልልም። ትናንትና አካውንት እናዘጋለን የሩቅያኔቱ ብናዘጋለን ስላሉ የማዘጋት ሞራልም ሆነ መብትም የላችሁም። እየመራችሁ ትሉታላችሁ። ደግሞም ካላችሁ ሞክሩ ለማለት ያክሉ ሞክሩ ማለት ነው። የኔን ቻናል ማዘጋት ሞክሩ። የእናንተ ቻናል እኔ አንድ ቀን እንኳን አይደለም ለማዘጋት ቀርቶ አንድ ቀን ዘወር ብዬ አይቻችሁ አላውቅም። ምክንያቱም ይህ የበታችነት ስሜት ይህ ምቀኝነት፣ ህስድና ያለባችሁ ከእግር እስከ ራሳችሁ በዚህ በጥላቻ ተወርሳችሁ ያላችሁ ሰዎች ስለሆናችሁ ማለት ነው። እናንተ ጋር ማውራትም ሆነ ኤክስፕሌን ማረግም ሆነ ምንም ነገር ማድረግ ደግሞ አይጠበቅብኝም። ምክንያቱም በቂያችሁ በቂያችሁ ስለሆነ ያላችሁበት በሽታ የወረሳችሁ የምቀኝነቱ የህስድናው ምናምኑ ነገር ስለወረሳችሁ እናንተ ጋር በምን አንድ በቴ ከእናንተ ጋር መጀመሪያ ኮ ሰው ከምን ጋር ማውራት እንዳለበት ያውቃል አይደል? ያውቃል አይደል? ስለዚህ ለዛ ለዛ ነው ነው። ሲቀጥል ደግሞ አስታወሳችሁት፣ አዲስ ምዕራፍ። የት ነበራችሁ? በዚህ ጊዜ ማለት ነው የት ነበራችሁ? እኔ ኮ ድሮም ጀምራችሁ ኮ ስትናገሩ ባልነበረ ጥሩ ነገር ስታወሩ ባልነበረ ኮ እኔ አልቃወማችሁም ነበር አልቃወማችሁም ነበር እኮ። አሁን እኮ እናንተ መጀመሪያ አስል ሆናችሁ፣ ቀጥላችሁ ክሰል ሆናችሁ። ታዲያ እንደ እናንተ አይነት ሰዎች ጋር በምን አይነት ቋንቋ ንግባባ? የዚህ ጊዜም እኮ ፎአር ነበረ የምትጸዳዱት ባፋችሁ። አስተዳደጋችሁ በምን አይነት ሀያት እንዳደጋችሁ በምን አይነት ላይፍ ላይ እንደኖራችሁ እየኖራችሁ እንዳላችሁ በጣም ነው ግራ የሚያጋባው። ታዲያ እኔ ምን እንድላችሁ ነው የምትፈልጉ? እስኪ እናንተ እኮ ከድርጊታችሁ የተቆጠባችሁ፣ ድርጊታችሁ በጣም ጨዋነት የተላበሰ ቢሆን እሰየው። እናንተ እንኳን ጨዋ ልትሆን ጨዋ ባለፈበት ራሷን አለፋችሁ ጨዋ ታዲያ ምንድን ነው እንዲላችሁ የፈለጋችሁት? እኔ እኮ ከመቀኝነት ከህስቲና ከጥላቻ ከወጣችሁ ምንጊዜም እኔ ነ በቃ ያላችሁት። እናንተ በእነዚህ በሽታዎች ተመርዛችሁ ያላችሁት በዚ ሰዓትም ፉፉዬ ነው፣ በዚ ሰዓትም ፍቅርዬ ናት። አሁንም ፉፉዬ ፉፉዬ ነው፣ አሁንም ፍቅር ናት ያለችው በየኮመንቱ የምትጨፍሩት እናንተ በየኮሚንቱ የምትል ከሰከሱት እናንተ እና ከመቶ ዘጠና እንዱ አምስት ፐርሰንቶቹን ራሱ ፈጣሪን ፈርች ነው። ዘጠና አምስት ፐርሰንቶቹ ህዝድን አለባችሁ፣ ምቀኝነት አለባችሁ፣ የበታችነት ስሜት አለባችሁ። በተለያዩ መርዝን የተመረዛችሁት በተለያዩ በሽታዎች ናቸው የተለከፋችሁት። አምስት ፐርሰንቱ ግን ለውጥን የሚፈልግ እውነትን መቀበል የሚፈልግ እውነትን የሚያቅ ሀቅን ሀቅ ብሎ የሚያጎላ ነው። እዚያ አምስት ፐርሰንቱ በነዚህ ነገር ውሸትን ልክ እንዲ እውነት አድርጋችሁ ታወራላችሁ። በቃ በቃ እውነት አስመስላችሁ አስመስላችሁ ነው የምተዋዝ። በቃ እውነትን ውሸትን እውነት በቃ አስመስላችሁ። በዛይ ደግሞ ከት ማድረግ የምትፈልጉት ነገር በቃ አችሉም፣ እንጂ ብችሉ ኑሮ እስካሁን ማለት ነው። አችሉም። ደስ የሚለው ነገር አለመቻላችሁ ያስደስተኛል። በቃ ለፍታችሁ የሆነ ሴራችሁን መርዛችሁን የተለያየ ነገራችሁን አርጋችሁ አርጋችሁ የማትችሉበት ነገር ላይ ስትሆኑ መሳደብ ነው ያለባችሁ። ምክንያቱም ምላሳችሁ ላይ ያለው መርዝ ረእታችሁ መሄድ ነው እባብ እኮ ማን ነው ነገራችሁ። ምላሱ ጫፍ ላይ ያለችውን እባብ ያንን ሰው እኮ አይውጠውም እኮ ታውቃላችሁ። ጀስት መርዙን ራይቶ ነው የሚሄደው። መርዛችሁን ነው የምትረጩት። ታዲያ እንደዚህ አይነት መርዝ እየረጫችሁ እናንተ ጋር ሰው እኔ ሰው ከሰው ጋር እንዴት እንዴት እንዴት እንግባባው? ከሰው ከሆነ ጋር ነው አውርቶ የሚግባባው እንዴ። እናንተ እኮ ከሰው ተራ ከወጣችሁ፣ ከእናት እናት ክብር የላችሁ፣ ከአባት አባት ክብር የላችሁ፣ ከሴት ሴት ክብር የላችሁ። እንዴ እንዴት ነው እኔ ከእናንተ ጋር ሰው፣ በምን አይነት መልኩ በምን አይነት አንግል ከእናንተ ጋር እንደ ሰውኝነት እንትን ልበል እስኪ ንገሩኝ እስኪ። እንዴ ትቀልዳላችሁ? ጎኒ አስተዳደግ መሆንን እርገዴ ጨዋ ወሉ ጨዋ ያሳደገኝ ምን አይነት ማህበረሰብ ውስጥ እንዳደግኩኝ በምን አይነት ሀያት ውስጥ እንዳለፍኩኝ። እንዴ እና እኔ እኮ ግራ አጋባችሁኝ። እናንተ ማለት የቤተሰብ ውጤት ናችሁ፣ የማህበረሰብ ውጤት ናችሁ የተለያየ ውጤት ናችሁ ያኮና ራሳችሁን ነው የምገልጹት እና ታዲያ ራሳችሁን የምገልጹት ነገር ነው የምላርጋችሁ የምታንጸባርቁት ሲጀመር ላያችሁ ላይ ያለው ይሄ ሲጨዋ ሆኑ እስኪ ራሳችሁን እስኪፈትሹት እኔ እኔ ሰው የሚጠላኝ በምን ምክንያት ነው ሰው የሚጠላኝ ምክንያት የምንድን ነው ብላስችሁ ራሳችሁን ፈትሹ ራሳችሁን ከፈትሻችሁ መልሱን ከራሳችሁ ታገኛላችሁ በቃ አለቀ። ሌላው ባልና ሚስቱ እንደ በእናንተ በተራ አይደለም፣ በተራ አይደለም ማለት ነው በማግኘት መጥተው ነው ተለያዩ ብላችሁ አይለያይም። በቃ በዚህ ሰዓት የጻፋችሁትን ኮሜንት እና አሁን ላይ እየጻፋችሁ ያለውን ኮሜንት ገብታችሁ አንበቡት። እኔ ሞኝ ነው ብላችሁ ራሳችሁ ጠይቃችሁ። በዚህ ሰዓት በዚህ ሰዓት ላይ በዚህ ሰዓት ላይ የተቃወማችሁ ሰዎች እናንተ የእውነትም ሰው ናችሁ። የእውነትም ሰውናችሁ አሁን ኧረ ጭራሽ ያዙ ይልቀቁ። ጨንበላችሁ ነው አውልቃችሁ እኔ እኮ ምንም ጨንበል የለኝም። በቃ በግልጽ ሁለቱንም እወዳለሁ። በቃ አለቀ። እወዳችኋለሁ። ጥፋት ሲያጠፉ ሁለታቸውንም ረግጣችኋሉ። ከፈለጉ በቃ እንዴ ጌ ጥፋ ካለበት ፉዬ እንደ ፉዬ እንደዛረ ማድረግ የለብም ፍቅር እየጠፋ ካለት ፍቅር እንደዚህ አይነት ነገር ማድረግ የለብሽም። የኔ ስስት የኔ ንግስት የኔ ልዕልት የኔ ሳቂታ እንዴ! ከነ ስማችሁ እኮ ነው የሚዘጋው እኮ። እስኪ ማነው ጤነኛ? እስኪ እስኪ የተለያዩ ቲሞች መተው ቢጠሩ እነዚህ ቲሞች ምን እነዚህ ቲሞች ጭ ነው እኮ የምትባል እጭ። አያችሁ ምን ያክል ሰዎች ጋር እንደ እርኩስ፣ እንዴ ታያችሁ። ታዲያ ምንድ ነው እንዲሆንላቸው የምፈልጉት? ከዚህ ነገር የተቆጠባችሁ ካላችሁ ስይ ደስ ይላል። በቃ ከተቆጠባችሁ ተቆጠባችሁ። እና በየቦታው የሄዳችሁ እንደ አበደ ውሻ እየለከፋችሁ እየነጀሳችሁ እንዴ ታዲያ ምን እንድትባ ነው የምትፈልጉት? እንዴ አሁንም ቢሆን እየመራችሁ ተወጧችሁ አላችሁ ዋጥ ታረጉታላችሁ ትከተላላችሁ። ሰብስክራይብ እናነሳለን፣ ቻናል እናዘጋለን፣ ገለመሌ ለምትሉት ማለት ነው። ተራ ወሬያችሁ፣ ተረት ተረታችሁ። ወሬ ማውራትና መተግበር ይለያያል።

አጸያፊ ስራ እንደምትሰሩ። እስኪ ስማችሁን ለመቀየር ሞክሩ። ራሳችሁን ሁናችሁ ተገኙ። እኔ ደግሞ እኔ ሩቅያ እንጂ ማንም ሰው አይደለም። ማንም ሰው ወዲያ ወዴ ግራ ቀኝ አትቀላብዱ። በቃ መቀላበዳችሁን እረፉ። በቃ ይሄ መቀላበዳችሁ እውነት ካላችሁ በእውነት የተመሰረተ ነገር ሩቅያ ዝዝዝዝ ላይ ብላችሁ መታችሁ ነው እንዴ ይቀበላችኋለሁ። እናት ወርቅናት ይላሉ። በዚህ አልስማማም። የእናት ማርኬት የለም በብራት ትገዛ። ፊደላት ተጣምረው ቢፈጥሩም ቃላትን ልቦለድም እንጂ አይገልጽም። እናት ወርቅናት ይላሉ። በዚህ አልስማማም። የእናት ማርኬት የለም በብራት ትገዛ።